ግን አንዳንድ እንዲህ ነው። በቃ አዎ፣ አደይ በጣም ከባድ ነው፣ ግን ደግሞ አንቺ ከዚህ በኋላ ወደፊት ብቻ ነው ማሰብ ያለብሽ፣ በጭራሽ ወደ ኋላ እንዳትመለከች እና ደግሞ አደይ በአሁን ሰዓት እዚህ አብረሽኝ ስላለሽ በጣም ደስተኛ ነኝ። እኔም ደስተኛ ነኝ። አንቺ ቆይ፣ ደግሞ መዳወቅ ተጀመር፣ ምን ደበኩሽ? ቆይ፣ መጣ ጉድሽን አሳይሻለ ሲሆናል፣ አንድልኮ ነው። እኔ ሳላይ እኔ ሳልፈቅ ገብታ ቤቲ አልጌ ሊቁጭ አለች። የማናት? ምንድነው የሚያስቅሽ? የማናት እያልገሽኮ የኔ ናት። የኔ ማለት ማን የሰጠሽ እንዴ? እኔ ኮ መኝታ ቤት ሳገኛት ስላልነገርሽ ብዬ ነው። እጃት የመጣ ከሰጠኝ በኋላ ኮ ከአንቺ ጋር አልተገናኘንም። ደግሞ እሱም ታሙ ስለነበረው ከባላይ ነበርኩ እና እንዴት ነው

ክፍሌ ሳታቋቂ እንዳገቢ አላልኩሽ? እስቲ አትጩ፣ ትንሽ ተረጋጋ። ዝም በይ አትጩ ብኝ ትላለች ጨምላቃ፣ ትንሽ አታፍሪ። ቴና ዴቭ፣ ምን እያደረጋችሁ ነው? ምንድን ነው የምትሰሩት? ማሚ አሁንም፣ በታለም ፊት እነግርሻለሁ። ክፍሌ እንዳገቢ አንቺ ማሚ ማሚ አትበይኝ። ምን እያደረግሽ ነው አንቺ? ምንድን ነው ችግርሽ? ይቅርታ ማሚ፣ ድንገት ስገባ እኮ ዴቭ ልብስ እየቀየረ ነበር። ለዛን የተናደደብኝ አይደል? ቆይ ዴቭ በር ሳታንኳኪ እንዳትገቢ እስክልሽ ድረስ እዚህ የምታደርጊያለሽ ምንድን ነው የምትሠሪው? ይቅርታ ማሚ፣ ደግሞ እኮ እኔ ሳላንኳኳ ዴቭ ክፍል ገብቼ አላውቅም። ትንሽ ሲያካብድ ነው። ምን ልታደርጊ መተሽ ነው? ስትገቢ አላየውሽም። እኔ እናንተ ጋር ነዋ፣ ፍቅርን አንቺን ዴቭል ልጠይቃችሁ፣ ከእናንተ ውጭ ደግሞ ማን አለኝ አይደል? አዎ ነው ማሚዬ። አንተ እዚህ የምታደርጋለህ? አንቺን ፈልጌ ነው የመጡት። አባባ አለ። ጭራሽ አባባ አለ ትለኛለህ እንዴ? በቃ ይድሽ ይመጣለሁ። እንቲ ቀመጥን። አንቺም ለካ ትፈሪያለሽ። ለጌታም ጌታ አለው የሚባለው ለካ እውነት ነው። አረደ ምን ድበና ታፈና ትክፈት። ይኸው ላባባ መጣ። በቃ እኔ እመጣለሁ፣ ሂድ። አቤት አባባ፣ መጣሁ መጣሁ እሺ፣ እጠብቅሻለሁ። እቀራለሁ፣ በይ እና ማለት ነው። እዚሁ ቆሜ አባባን ጠብቄ ልጆትን ለልጄ ብዬሽ ነው የምጠይቃቸው። በቃ እሺ ቤዛ ያለችው ነገር አምነው ዴቭና ፍቅርን መረዘሻል እያሉኝ ነው። አዎ አደይ፣ ካንቺና ከቤዛ ውጪ ሌላ ማንም ሊያደርገው አይችልም። በጭራሽ ትዬ ተሳስተዋል። እኔ ምንም የማውቀው ነገር የለም። አትዋሽ አደይ፣ እኔ ሁሉንም ነገር አውቃለሁ። ሁሉም ጥፋት ያንች ነው። የምን ጥፋት? እኔ ምንም የማውቀው ነገር የለም። አላምንሽም አደይ፣ እስካሁን አብኘሽ ጉድ አድርገሽኛል። ፖሊስ ጠራና ሁሉንም ነገር ትናገራለሽ። ፖሊስ? አዎ ፖሊስ። መከርኩኝ ስንት ነገር ተናገርኩኝ ለካ ልጅ እየተበደለች ኖሯል። እህትዬ ላያምኑኝ ይችላሉ፣ ግን እኔ ለምን ብዬ እህትና ወንድሜ ንገላለሁ? እነሱን ጎድቼ ምን እጠቀማለሁ? እኔ እንጃ፣ ምንም የማውቀው ነገር የለም። እኔ ለማስገርመሽኛል። ቤዛን አምኗታል ማለት ነው? ቤዛ ምንም የተናገረችው ነገር የለም። ቢሆንም ግን ከአንችና ከሷ ራስ የሚወርድ ነገር የለም። ይሄን ነገር እናንተ ናችሁ ያደረጋችሁት። ሀዲስ ጨንቃ፣ ጊዜያውን ወጣች። እነዲህ እንዴት ሆኑ? እንዴት ናችሁ? ፈጣሪ ይመስገን አልሞቱም። አሹ ለሞትም ይዳርጋል እንዴ! እሱን ሳታውቁ ነው ከአደጋ ተመሳጥራችሁ ልጄ እንደዛ ያደረጋችኋት። አረ ተይ እኛ ምንም የምናውቀው ነገር የለም። ታውቃለህ እንጂ እንዴት ነው የማታውቀው? አሁን ከደበቅክበት ልጅቷን ይዘና። እኔማ ልጄ ናት ብዬ ነበር። አንተም ዘመዷ ነህ ብዬ ነበር። ልጅ ፍቅር የምትነግረኝ ነገር አንድም ነገር አልሰማትም ነበር። ለካ ልጄን እያሰቃያችኋት ነበር። እዚሁ ምን ነው ደህና ሰው ጥሩ ጥሩሷን አልነበሩ መነካሁት ዘንድሮ። አንተም ብትሆን ያው ነህ። አሁን ካለችበት ይዛት ና፣ ለምን እንደዚህ እንዳደረገች እንጠይቃታለን። በገዛ ቤቴ ልጄን ልነጥቃችሁኝ ነበረ። ያደራ ልጄን፣ ወይኔ ልጆቼን። ቆይ ምን ቢበድላችሁ ነው እንደዚህ ያደረጋችሁት? አረ ትዬ፣ አሁን እኔ ምንም አልፈልግም። ቤቴን ለቀውጣ። ለእስከ ዛሬውን ፈጣሪ ክፈል። አመሰግናለሁ። በቃ አዎ፣ በቃ እሹ። አሁን ቤቴን ለቀውጣ። በልጆቼ ቀልድ አላውቅም። እናንተን እጠቅማለሁ ብዬ ልጆቼን አጥቼ ነበር። ልጆቼን ማጠት አልፈልግም። እሽትዬ ልቅቅ እወጣለሁ፣ ግን አንድ ነገር እርግጠኛ ልሆንልዎት በምወዳት እናቴ በምይ ብላለሁ ህምይ ትሙት፣ እኔ እንደዚህ አይነት ነገር አላርኩ። ሀዲህንም ቢሆን በደንብ አውቃታለሁ፣ እንዲህ ያለ ነገር እንደማታደርግ በሙሉ ልቤ ይመሰክርለታሉ ደግሞ ካጠፋሁ ይቅርታ። አመስግናለሁ። ደግሞ ካጠፋሁ ይቅርታ። እስከ ዛሬ ለነበረው ምንም ጥሩ ስራ አልሰራሁም፣ ተሳስቻለሁ። ወይ ጉድ! ፍቅር፣ ፍቅር! አበይ ማየ፣ ነይ እስኪ ልጄ እንዴ እማዬ፣ እዚህ ብቻሽን ለምን ተቀመጥሽ? ልጄ፣ ሳልሳሳት አልቀረውም። እስኪ ለሊጋ ደርሼ ልምጣ። ለሊጋ ምን ትሰሪያለሽ? እማዬ፣ አደይ ሳትሆን ቤዛ ናት ጥፋተኛ። ምን ምን ማለት ነው ደሞ ይሄ? አልገባኝም። ማን ነው እንደዛ ያለው? አዎ አደይ ምንም ጥፋት የለባትም። የዚህ ሁሉ ነገር ጠንሳሽ ቤዛ ናት። ታዲያ ቤዛ ብትሆንስ እማዬ? እሷም እኮ አለችበት። አደይም ጥፋተኛ ናት። በፍጹም ዴብ የበላው ምግብ ለአደይ እየተዘጋጀ ነው። ቤዛ አንቺና አደይን ለማጥፋት ከዚህ በፊትም እያቀደች ነበረ። እርግጠኛ ነሽ እማዬ? አዎ፣ እንዲሁም ካስታወሽ የሆነ ጊዜ ላይ እማዬ፣ ቆይ ቤዛ እስካሁን አለሽ እንዴ? ረሳሁት። ምኑን የረሳሹ? ቆይ ጫው ጫው ረሳሁ። ምንድን ነው እንደዚህ ልብ ማጣት? ቆይ ቆይ፣ አንቺ ልጅ ምንድን ነው ችግርሽ? አረ እኔ ምንም ችግር የለብኝ። ቢያፍጥኝ፣ እሺ እማዬ ለምንድን ነው ይህን ያህል የምትታገሻት? ለምንድን ነው ከዚህ ቤት የማታስወጫት? የት ላስወጣት? ፍቅር፣ አዎ እማዬ።